በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የህዳር 12 ስንክሳር ሊቀ መላእክት ቅዱስ ሚካኤል አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 12፣ በዚህ ቀን ለሰው ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁልጊዜ በሚቆም ለፍጥረት ሁሉ የሚማልድ የመላእክት አለቃ በሰማያት ለሚኖሩ ኃይላት ሁሉ አለቃቸው ለሆነ ለቅዱስ ሚካኤል የበዓሉ መታሰቢያ ነው። ይህም በንጉሥ ጭፍራ አምሳል በታላቅ ክብር ሆኖ የነዌ ልጅ ኢያሱ ያየው ነው። ከእኛ ሰዎች ወገነህን ወይስ ከጠላቶቻችን ወገነህ? አለው። እኔስ የእግዚአብሔር የሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለትና፣ በኔስ በባሪያ ዘንድ ምን አቁሞሃል አለው። እግዚአብሔር የሰራዊቱን አለቃ ቅዱስ ሚካኤል ኢያሱን የቆምክባት ምድር የከበረች ናትና ጫማህን ከእግር አውልቅ አለው። ኢያሱም እንዳለው አደረገ። እግዚአብሔርም ኢያሱን እንዲህ አለው፣ በውስጧ ያለውን ንጉሷን ከሃያላኑና ከአርበኞቹ ጋር በእጃችሁ ኢያሪኮን እነሆ አስገባሃለሁ። ይህም የከበረ መልአክ ከቅዱሳን ሰማዕታት ጋር በመሆን ገላቸውን እስከሚፈጽሙ የሚያጸናቸውና የሚያስታግሳቸው ነው። ስለዚህም ስለ ልዕልናው፣ ስለ አማላጅነቱ በየወሩ በዐሥራ ሁለት ቀን ለመታሰቢያው በዓል ተሰራለት። እርሱ ስለ እኛ የምድሩን ፍሬ ይባርክልን ዘንድ ዝናሙንም በየጊዜው እንዲወርድልን የወንዙንም ውሃ እንዲመላልን ነፋሳቱም የምረት ነፋሳት እንዲያደርግልን ሁሉንም እያስተካከለ እንዲያደርግልን ወደ እግዚአብሔር በጸሎት ይማልድልናል። እንዲህም ሆነ። የእግዚአብሔር ወዳጅ የሆነ ስሙ ዱራታዎስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎብስታ ነው። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚህም በኋላ በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለዚህም የመላእክት አለቃ የቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉበት አጡ። ዱራታዎስም ሽጦ ለበዓሉ መታሰቢያ ያደርግ ዘንድ የእርሱን ልብስ የሚስቱንም ልብስ ይዞ ወደ ገበያ ወጣ። የመላእክት አለቃ ቅዱስ ሚካኤል በታላቅ መኮንን አምሳል ለዱራታዎስ ተገለጠለት። ወደ ባለ በጎች ሄዶ በእርሱ ዋስትና በአንድ ዲናር አንድ በግ እንዲወስድ፣ ሁለተኛም ወደ አሳ አጥማች ሄዶ አንድ አሳ እንዲወስድ፣ ወደ ቤቱ ሳይደርስ የአሳውን ሆድ እንዳይቀድ፣ ወደ ባለ ስንዴም እንዲሄድና የሚያሻውን ሁሉ በእርሱ ዋስትና እንዲወስድ አዘዘው። ዶሮታዎስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱ በተመለሰ ጊዜ በረከትን ሁሉ ቤቱ ተመልቶ አገኘው። እጅግም አደነቀ። የዚህንም የከበረ የመላኩ የበዓሉ መታሰቢያ እንዳስለመደው አደረገ። የተራቡዎች ሁሉንም ጠርቶ መገባቸውና ወደ ቤታቸው አሰናበታቸው። ከዚህም በኋላ ለዱራታዎስና ለሚስቱ ቅዱስ ሚካኤል ሁለተኛ ተገለጠላቸው። ዱራታዎስም የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ ሦስት መቶ የወርቅ ዲናር በአሳው ሆድ ተገኘ። ቅዱስ ሚካኤልም ዱራታዎስንና ቴዎብስታን እንዲያላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ ለባለ አሳውና ለባለ ስንዴው ሄዳችሁን ክፈሉ። የቀረውም ለፍላጎታችሁ ይሁናችሁ። እግዚአብሔር አስቧልና በጎ ስራችሁ፣ መሰዋእታችሁንና ምጽዋታችሁን አስቦ በዚህ ዓለም አሳመረላችሁ፣ በኋለኛውም መንግሥተ ሰማያትን አዘጋጅቶላችኋል። እነርሱም ይህን ሲሰሙ ስለዚህ ነገር ደነገጡ። እርሱም ከመከራቸው ሁሉ ያዳናቸው የመላእክት አለቃ እኔ ቅዱስ ሚካኤል ነኝ መስዋዕታችሁንና ምጽዋታችሁን ወደ እግዚአብሔር ፊት ያሳረግሁ እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንም ብሎ ወደ ሰማያት ወጣ። እነርሱም ሰገዱለት። ታምራቱም የማይቆጠር ብዙ ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ ጸሎት እና አማላጅነት ይማረን ለዘላለሙ አሜን። በዚህ ችምለት የመጥምቁ ዮሐንስ ራስ በደብረ ማው የታየችበት ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የኢትዮጵያ ንጉስ የጻድቁ በደ ማርያም የእረፍቱ መታሰቢያ ነው። በዚህች ዕለት ለአባቶቻችን ሊቃነ ጳጳሳት 63ተኛ የሆነ የእስክንድርያ ሀገር ሊቀ ጳጳስ ቅዱስ አባት ፊላታዎስ አረፈ። በሹመቱ ወራትም የኢትዮጵያ ንጉስ ወደ ኖባ ንጉስ ወደ ጊዮርጊስ እንዲህ ብሎ የመልእክት ደብዳቤ ጻፈ። ወንድሜ ሆይ ከሊቀ ጳጳስ ቆዝሞስ ጊዜ ጀምሮ ለረጅም ጊዜ ጳጳስ ስለሌለን እኛ በታላቅ ችግር ውስጥ እንዳለን እወቅ። ይኸውም የሆነው ተንኮለኛው ሚናስ በተንኮልና በሐሰት ነገር የከበረ ጳጳሳችንን ጴጥሮስን ከሹመቱ ወንበር እንዲሰደድ ስላደረገው ነው። ስለዚህም አምስት ሊቃነ ጳጳሳት እስኪ ያልፉ ለሀገራችን ጳጳስ አልተላከልንም። አሁንም ስለ እግዚአብሔር ብለ ስለ ቀናች ሃይማኖትም በድካም ከእኛ ጋር አንድ በመሆን ስለኛ እኛ ወደ ግብፅ ሊቀ ጳጳስ ወደ ቅዱስ ፊላታዎስ ጳጳስ ይልክልን ዘንድ ከራስ ደብዳቤ እንድጽፍለት እለምንሃለው የሚል ነበር። በዚያንም ጊዜ የኖባ ንጉሥ ጊዮርጊስ ለኢትዮጵያ ጳጳስ ይሾምላቸው ዘንድ የልመና ደብዳቤ ወደ አባ ፊላታዎስ ጻፈ። የቅዱስ ፊላታዎስም ልመናውን ተቀብሎ ከአስቄጥስ ገዳም ስሙ ዳንኤል የሚባል አንድ ጻድቅ መነኮስ አስመጣ። እርሱም ጵጵስና ሹሞ ወደ ኢትዮጵያ ሀገር ላከው። ወደ እነርሱም በደረሰ ጊዜ የኢትዮጵያ ሰዎች በታላቅ ደስታ ተቀበሉት። በዚህም ባባ ፊላታዎስ ዘመን ብዙ ታምራት ተገልጠዋል። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ፊላታዎስ ጸሎት ይማረን። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።